እናት፣ እንዴት ነሽ? እዩማ መከታዬ ይወት መቂ ወየኔ አስቴር አፋጭ አስቴር እንዴት ነሽ? ወቶች ሁላችሁም ሰላም ብያችሁ። ውጭ ያለሽ ፈቻው ጋር ደና ቆዩ

እናንተ በፊት እኮ እና ቃና አሁን ሆኖ የነሱ ቪዲዮ የምር ቪዲዮ፣ ለዛ ነው እየደበራችሁ በጣም ደበሩ ሜሪት አይቶ ዛሬ

ሜሪ ተስፋ ያለሽ? እስኪ ዛሬ ቢድል ልቀራለኝ። ይመጣሉ፣ አንድ ሰዓት እኮ አንዱ። እኔ ያለኝ እኮ አንድ ሰዓት እንትን ይመጣሉ እኮ፣ ሁናናቸው። ሲጀመር ሃይሚ ቤት እኮ ይቆያሉ። ሲጀመር ሃይሚ ቤት ይቆያሉ። ለማንኛውም ፋሲል፣ እስቲ ቶሎ መልስ። አንዳንድ ነገር ስለሰኒ መረጃ አይታወቅም። እንግዲህ ባሌ ነው ብላለች ያኔ፣ አይታወቅም። የምር ሜሪ አንቺ ሚስጥሯን ልታወጪ እንዳይሆን ላይ ቤቷ ጉድ ነው ሜሪ ያሳኒ ባል እኮ አሜሪካ አንዳንድ ነገር ያን እንትን እንድነግሮ ፈልጌ ኮኖ ምናልባት

የሆነ ነገር አመጣልሻለው ካለችኝ ሁሉም ነገር ሰርጄ እንደምጠብቅ እኔ ደግሞ በፊት ማለት ነው፣ ቃና ለማየት ማለት ነው። ቤት ስራ አስራ ሁለት ሰዓት እስከምደርስ እንዴት እንደ ስራ ምጨርስ፣ ከዛ ቃና ለማየት ነው። አሁን እኔ ቃና ደግሞ ሃይሚና ቡራ ሆኖ ዞሮ እነዚህ እኮ ዛራና ቻንድራ ሆኑ እኮ እነዚህ ልጆች ምን እነሱ ቤ ደግሞ ማርያምን አሁን